ሰላም ሰላም፣ እንዴት አላችሁ? ሌሎች ቤተሰቦች፣ ዛሬ አፍላ ፍቅር ክፍል 110ን ተመልክተነዋል። እጅግ አስደናቂ ኤፒሶድ ነበር፣ ከዚህ ቀደም ከነበሩትም የተሻለ አሊያም ደግሞ ከዚህ ቀደም አፍላ ፍቅርን ከምናውቀው ከፍታው ዝቅ ሳይል ነው የተመለከተነው። ዛሬም እጅግ አስደናቂ ኤፒሶድ ነበር የተመለከተ ነው እና ዛሬ በጣም ከኤፒሶዱ የገረመኝ ነገር ቅዱስና ፊዮሪ ተጣመው መመልከታችን እጅግ በጣም ነው ደስ ያለኝ። ፊዮሪና ቅዱስ ቢጣመሩ እጅግ በጣም ደስ የሚል ነገር እንደሚፈጠር ገምተን ነበር ኦዲንሱ በዛ መንገድ እንዲሆን እንደሚፈልግ አውርተን ነበር። እንደጠበቅ ነው እንዳወራ ነው ቢሆን ይሻላል እንዳል ነው ፊዮሪና ቅዱስ መጣመራቸው እጅግ በጣም ነው ደስ ያለ። ፊዮሪ እንግዲህ አፍቅረዋለች ባይባልም ወዳለታለች ብዙ ነገሩን ይህ ነገር እያሰበች ከዚህ ቀደም ብሩክን አፍቅራ ታሳያቸው የነበሩትን ምልክቶች ብቻዋን የመሳቅ ብቻዋን ፈገግ ማለት፣ ፊቷ የመብራት ይህንን ጓደኞቿ እንግዲህ አስተውለው ሲጠይቋት ነበር። ፊዮሪ ማመን አልፈለገችም፣ እንደወደደችውም መናገር አትፈልግም። ምክንያቱም ገና በመጀመሪያ ነው እንግዲህ ያ ሁሉ ነገር የተፈጠረው በሁለተኛው ቀን ደግሞ ሲነጋገሩ ነው ስለሱ ማወቅ የቻለችው በዚህ ምክንያት ነው እንግዲህ ወዳው ስለሱ ማሰብ ማቆም ያልቻለችው ቅዱስን በተመሳሳይ ለስለስ አድርጎ እንደተመቸችው ኃይለኛ ሚስት ብትኖረው ደስ እንደሚለው ሲገልጽና ሲያስረዳት ነበረ ስለዚህ እነዚህ ሁለት ሰዎች በሁለቱም ሳይድ ፍላጎት አለ ማለት ነው እነዚህ በሁለት ሳይድ ያለ ፍላጎት የአንድ ሳይድ ስላይደለ በእርግጠኝነት ያ ነገር ወደ ፍቅር የመቀየሩ ነገር ከፍ ወዳለ ነገር የመሄዱ ነገር እርግጥ መሆኑ አይቀርም ማለት ነው። ዛሬ እንግዲህ ፊዮሪ የመጀመሪያ ጥፊዋን ቅዱስ ላሳርፋለች። ቅዱስም መልስ ሰጥቷል። ይህ የፍቅር እንጂ የጥላቻ እንዳይደለ አስባለሁ። ይህ ጥፊ እንደውም የፍቅር ማህተም ይመስለኛል። ከዚህ ቀደም እንደምታስታውሱት ያሬድና ቤዛም እንዲሁ በጥፊ መታቱ ነበር። ዛሬ በኤፒሶዱ እንዳነሱት ምርጡ ትዝታቸው ጥፊያቸው ነበር። ስለዚህ ጥፊ ፍቅር መግለጫ ሊሆን ይችላል ማለት ነው። ከዚህ ጋር ተያይዞ እናንሳውና ያሬድና ቤዛ እንግዲህ ከዚህ ቀደም እንደምታውቁት ያሬድ ቤዛ እንደሚያፈቅራት ነግሯታል። ቤዛም ያሬድ የምታፈቅረው ማፍቀሯውን ማመን አትፈልግም። ይህ ነገር ግን የሚያዛልቃት አይመስልም። ምክንያቱም አፍቅረዋለች። ማመን ያልፈለገችው መረታቷን ነው፣ መቀበል ያልፈለገችው ይህ የማፍቀራው ነገር እርግጥ መሆኑን ያወቀችው መለኛዋቹ ብቻ ዛሬ የሰጠችው አንድ መላ እጅግ በጣም ነው ደስ ያለኝ። ቅዱስና ቤዛ ሲነጋገሩ ያሬድ ተመልክቶ ቀንቶ ነበር። ከዚያ ደግሞ ቅዱስ ቤዛን የሚያወራበት መንገድ ትንሽ ንቀት የተሞላበት አሊያም ደግሞ ሀይለኝነት ያለበት ስለሆነ ከርቀት ይመለከት ስለነበር ምንድን ነው ስታውሩት የነበረው ምናምን ሲል ነበር። ቤዛም ሲያወሩ የነበሩትን ነገር እንዳይጣሉ በማሰብ ስደብቀው ነበር። ይህንን ከተመለከተ በኋላ ያሬድ ስሜቱ መጎዳቱ አልቀረም። በኋላም ላይ ሄዳ ትሬት ልታደርገው ሞክራለች። ያሬድ ስሜቱ የተጎዳው በነገራችን ላይ ቤዛ ስለደበቀችው ሳይሆን ቅዱስ በተናገረው ምክንያት ነው። ቅዱስ፣ ዋሽቶታል አሊያም ደግሞ ዘሩ መዝራት ጀምሯል። ለተመለከታችሁት ቅዱስ ቤዛ ጀግና ወንድ ነው የምወደው፣ በራሱ የሚተማመን ወንድ ነው የምወደው ብላኛለች አሊያም ደግሞ አድንቃኛለች፣ እሱን ነበር ስትለኝ የነበረው ብሎ ለያሬድ ተናግሮት፣ ያሬድ እንግዲህ መቅናቱ አልቀረም፣ ምክንያቱም ቤዛን ያፈቅራታል። ይህ የሰማው ነገር የስሜት ለውጥ ፈጥሮበታል። ያንን የስሜት ለውጥ ደግሞ የተመለከተችው ቤዛ እንግዲህ ትሪት እንድታደርገው መለኛዎቹ ብቻ በመላ ወደ እርሱ ልካዋለች ማለት ነው። በዚያም ያሬድ ያገኘውን እድል እንግዲህ ፍቅሩን ለመግለጽ ምን ያህል እንደሚወዳት ምን ያህል እንደሚያፈቅራት ምን ያህል ደግሞ እንደሚያከብራትም ለማስረዳት ለማሳየትም ያንን እድል እየተጠቀመ ነው የሚገኘው። ያሬድ እሱ ላይ በጣም ጎበዝ ሆኗል። በዚህ በሚናገራቸው ነገሮች እንግዲህ ቤዛ ጋር አንዳች ነገር መፍጠር ችሏል። ቤዛ መቀበል አልፈለገችም እንጂ ማፍቀራውን በደንብ ነው የምናውቀው። እሷም ታውቀዋለች፣ በዞር ያሉም ሰዎች ያውቃሉ። ነገር ግን መረረታቷ መቀበል ማመን አትፈልግም። ያሬድም ፍቅረኛውን እንደ መቀበል አትፈልግም። ትዝታዎቹን አትረሳውም። ዛሬ እንደውም ፋይናሊ መጨረሻ ላይ እንደተመለከት ነው ዛሬ በዛሬው ኤፒሶድ መጨረሻ ላይ እንደተመለከት ነው ያሬድ እንግዲህ ከአይኗ ላይ ሲያወጣላት ምድነስ ላይ የነበረው የና አባት ስትለው ነበር ሶ የነሱ የመዋደድ የመፋቀር እንደ ካፕል ደግሞ የምናያቸው ጊዜ ሩቅ አይሆንም ቤዛና ያሬድ አንድ ላይ መሆናቸው እርግጥ ሆኗል እጅግም ደግሞ ቀርቧል ብዬ አስባለሁ ምክንያቱም ቤዛ። ፍቅሯን በደንብ እያረጋገጠች ነው የሚገኘው። እነ ቹቻም ሌላ መላ ዘይደው ወደ እሷ ለእሱን ለማቅረብ እየሞከሩ ነው የሚገኘው። ቤዛም ወደ እሱ የምትቀርብ ይመስላል። ነገሮችም እየተስተካከሉ ያለ ይመስላል። የቅዱስና የፊዮሪ ጥምረት ደግሞ እጅግ አስደናቂ ነበር። የቤዛና የያሬድን መቀራረብ ሌላኛው ውብ ነገር ነበር። እናንተስ ውድ ቤተሰቦች እንዴት ተመለከታችሁት? ኮሜንት ሴክሽን ላይ ንገሩኝ። ለኛው በዚህ ኤፒሶድ እጅግ ካስገረመኝ ነገር አንዱ የሶሲ ነገር ነው። ሶሲን ከዚህ ቀደም በነበረው ኤፒሶድ እንደተመለከትነው ኢዮስያስ በእጁ መስተፋቅር እንዳለ ይወራበት ነበር። ድንገት መስተፋቅርን ማናናቅ የጀመረችው ሶሲ መስተፋቅር የሚባል ነገር እንዳለ አላምንም፣ ይሄ ተራ ሳይኮሎጂ ነው ስትለው ነበር። እንደዛ ብለሽ የምታምኝ ከሆነ ጨበጭኝ ብሎ ቻሌንጅ አድርጓት ነበር። ቻሌንጅ የተቀበረችው ሶሲ ከጨበጠችበት ሞመንት ጀምሮ ስለሱ ማሰብ ማቆም አልቻለች። ይህ እንግዲህ ዴቭ ጋር የሚደርስበት ሁኔታ እየተፈጠረ ነው የሚገኘው ሶሲ በጣም ጨንቋታል ግራ ገብቷታል ክፎቅራ ሲል ታሎች ስትል ነበር እጅግ አስጨናቂ ሁኔታ ውስጥ ነው የምትገኘው ሶሲ ከዚህም በኋላ ደግሞ እንደ መላይ የተነገራት መነጽርና ግላብ ማድረግ ነው አላም ደግሞ ጓንት አድርጋ መምጣት ነው ኋላም ላይ በመነጽርና በግላብ ልንመለከታት እንችላለን ይሁንና ዴቭ እሷ ጋር ያለውን የስሜት ለውጥ ከተመለከተ በኋላ ምን እንደተፈጠረ ጠይቋታል። እሷ ግን መናገር አልፈለገችም። ምክንያቱም አሳፋሪ ነው፣ ምክንያቱም ቺት እንደማድረግም ጭምር ነው። የምታፈቅረው ሰው አለ፣ ከዚያ ደግሞ ሌላ ሰው ማፍቀር እንደመማገጥ ስለሚቆጠር ለመናገር አልፈለገችም። መደበቋን የተመለከተው ኢዮስያስ ደግሞ ከኋላቸው እየሰማቸው ስለነበር እሷ የማትነግር ከሆነ እኔ እነግርሃለሁ ሲለው ተመልክተ ነዋል፣ ማለት ነው እና ከዚያ እሱን የተመለከተች ሶሴ ፌንት ሰርታ መሬት ላይ ነው የወደቀችው። ይህ ታሪክ እንግዲህ ዴቭ ጋር መድረሱ አይቀርም። ዴቭ ጋር ሲደርስ ደግሞ ዴቭ እንዴት ሪያክት ሊያደርገው ይችላል የሚለው ነገር አብረን የምንመለከተው ነው የሚሆነው። ሌላኛው በዚህ ኤፕሶድ ደግሞ እጅግ ካሳቀኝና ፈኒ ከሆኑ አንዱ ቦቸራ ስራ አግኝተዋል። ቦቸራ ስራ ካገኘ በኋላ ዋስ ያስፈልጋል። ዋስ ዋስ ሲፈልጉ ወደ ያሀና አክስት ሄዱ። አክስት ደግሞ አልሳኩም የሚሏት ነገራቸው በጣም ነው የሚያስቀው። ያናና ክስት እንግዲህ አሳምነው ለቦቸራ ዋስ ለማድረግ ብዙ ጥረው ብዙ ተሰድበው ሚኪ ኮካፊት ተብሎ ልዘርፉኝ ነው ወይ ተብለው በብዙ ሰቀቀን እንግዲህ በመጨረሻም ተሳክቶላቸው አስቋቸው፣ አልሳኩም እያሉም ቢሆን ለቦችራ ዋስ ለመሆን ተስማምተዋል ማለት ነው። ስለዚህ ቦችራ ከዚህ በኋላ በካፌ እያስተናገደ ትርታውን ይመለከታል ብለን እናስባለን። ከዚህ ቀደም በነበረው ኤፒሶድ እንግዲህ እንደተመለከት ነውና እንደ እንደገመት ነው ቦቸራ ዛሬ ኢፕሶድ ላይ ያልነበረች ትርታውን ምናልባት ራቅ እንዲልና ወደ ጄሪ እንዲቀርቡ ፈልገናል። ጄሪን ቀርቦ ከጄሪ ጋር ደግሞ ተጣምሮ ብንመለከት እጅግ በጣም ደስ የሚል ታሪክ ይወጣዋል ብዬ አስባለሁ። የጄሪ ችኩልነት የእሱ ደግሞ ፈኒ መሆን ሌላ ታሪክ ሌላኛው ውብ ታሪክ የሚፈጥር ነገር ይመስለኛል። እጅግ በጣም አስደናቂ ኢፕሶድ ነው እየተመለከት ነው። እጅግ አስገራሚ ነገር ነው የተመለከት ነው። ኢዮሲያስ እንግዲህ ዝናው ደርተዋል። ሴቶች ሁሉ እየፈሩት ነው የሚገኘው የሚጨብጠውን ሰው እያጣ ነው የሚገኘው። ዛሬ ደንባሪት እንኳን ሳቀር ደንግጣ እሱን ጨመጨበት ፈርታለች። ምክንያቱም ያ ኮካፊት ችግር ውስጥ እንዳይገባ ማለት ነው። በጣም ደስ የሚል ነገር ነው ዛሬ የተመለከት ነው። ሀይሜና የባቢም ታሪክ አለ። የእነሱ ም እጅግ ፈኒ ነበር። ሀይሜ ግን ማፍቀሯን መቀበል አትፈልግም። ከልጅነት ጀምሮ ባቢን ትቆጣጠረዋለች። እንደምታፈቅረውም ደግሞ ያስታውቃል። ነገር ግን ማፍቀሩን ማመን አትፈልግም። ባቢም እንደዛው ያፈቅራታል። ነገር ግን ማፍቀሩ ማመን አይፈልግም። በስጉር እንዲሁ እንዳለቃ ሆና እሱ ደግሞ እንደ ታዛዥ ሆኖ መኖሩን የሚፈልጉት እጅግ አስደናቂ ኤፒሶድ ነው። የተመለከት ነው። ስለ ኤፒሶዱ ስለ ታሪኮቹ በማለት ስለተፈጠሩት ውስጥ ነገር ምን ትላላችሁ? ኮሜንት ሴክሽን ላይ ነገሩኝ። አብራችሁ ስለዘለቃችሁ አመሰግናለሁ። ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ከዚህም በኋላ ያመለቃቸው ቪዲዮች ወደ እናንተ እንዲደርሱ ደግፉኝ። አብራችሁ ስለዘለቃችሁ በድጋሚ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብጡ። ባይ ባይ።